እና ማለት ነው አንተ አሁን ትክክል ነኝ ብለህ ነው የምታስበው ያደረከው ነገር ኤፍሬም? እሺ ላንተ ትክክልም ላልሆን ይችላል ለማንኛውም ሰው ለአንዳንድ ሰውም ትክክል ላልሆን ይችላል ነው ኤፍሬም። እሺ እንደ ሩታ ሰምቻለሁ እኔ ነኝ እንት ነው በቃ። እሺ አንተ ነህ ወንድሟ አንተ ነህ እሺ። እኔ ምኗም አይደለሁም ባዳም ነኝ የፈለግከውም ሰው ነኝ። ግን ደግሞ እንድሰማኝ ይፈልጋሉ። ከእውነት ጋር ለምንድን ነው መጋፈጥ የማትፈልገው? ወንድምህ ጥፋተኛ ባይሆን ራሱ ሩታ ያለችበት ነገር ታውቃለህ አይደል? ነገሩን ከሩታ ጋር ሆነ ማስተካከል ይቀላል፣ ወይስ አብርሃምን ትክክል ነህ ብሎ ሩታን ችግኝ ማለት ይቀላል? ይሄንን ብቻ መልስልኝ። አንደኛ አብርሃም ትክክል ነህ እያልኩት ያለሁት ነገሩ እንዲያስተካክል ስለምፈልግ ነው። ከሩታ ጋር ቁጭ ብሎ አያውቅም ሩታ ጋር ቁጭ ብሎ እንደዚህ ነገር አብርሃም አታውቅም ስለማታውቅም ሩታ አንተ ካልሰማኝ እኔ ምንም ሰማ ነገር የለም። ሩታ ሲጀመር ኤፍሬም አላወራኝም ብላ አልነገረችም፣ ነግራኛለች። ነግራኛለች ማንኛውም ነገር ማረጋጋት ይችላል። ሁለተኛ ደሞ ከሩታ ጋር ብዙ ቀን ቁጭ ብዬ አውርቻለሁ። ብዙ ቀን ቁጭ ብለን ተነጋግረናል። ራሱ የደወለችው እኔ ጋር ነው። ስለዚህ በማይመለከት ነገር ውስጥ ሰላም። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ በድጋሚ ተመልሼ መጥቻለሁ። ያው የተመለስኩበት ምክንያት ያው ብዙ ነገር እየተባባሰ እየሄደ ነው። ያው ብዙ ነገርም እየተበላሸ ነው እና ያንን ነገር መቆም ስላለበት ግዴታ ዛሬ ለእናንተ መልስ ልሰጥ ነው የመጣሁት ማለት ነው። እና ብዙ ነገር እየተበላሸ ነው፣ ብዙ ነገርም እየሆነ ነው ያለው እና ያንን ነገር መቆም አለበት። አንዳንድ ሰዎች አላችሁ፣ እኛ የምናረገው ነገር እኔ ማረገው ነገር በእኔ ጌት ፍጅ ያሰባችሁት ያላችሁ ሰዎች አላችሁ። ማለት እውነቱን መቀበል የከበዳችሁ እውነቱንም ማመን የከበዳችሁ ሰዎች አላችሁ። እንግዲህ ምንም ማለት አልችልም። እውነት መቀበል ካልፈለጋችሁ አልፈለጋችሁ ነው። እንደፈለጋችሁ አስቡት፣ እንደፈለጋችሁም ሁኑ። እኔ ለእናንተ እውነቱን ልተው፣ እውነት ወዳለበትም ሰው ጋር ልተው ማለት ነው እና ቤተሰብ ኤፍሬም አንዳንድ ነገሮች እያለ ሰምቼዋለሁ። ማለት የሆነ መጎረሪሁን ይሁን የሆነ ሽለላ ሚሁን አላቅም፣ እንደፈለገ እየሆነ ነው እንግዲህ። ብቻውንም ወጥቶ ሰውን እየሰደበ ነው በሚዲያ። እኔ አላቅም ምን አስቦ እንደሆነ ከኔ ጋር ምን አይነት ችግር እንዳለበትም አላቅም። ብቻ እንደዚህ የሚያስብል ነገር አይደለም፣ ከኔ ጋር ያሳለፈው ነገር ማለት ነው። እኔ እያረኩትም ያለውን ነገር እንደዚህ የሚያስብል ነገር አይደለም። ያው እንዳያችሁት እናንተም ከዚህ በፊት እሱ ትሂድ ብሎ ነበር አይደል? ትሂድ በቃ ምናምን ብሎ ብዙ ነገር እያደረገ ነበር። ላብርሽም በቃ ቆፍተን በል እቺ ልጅ እንደፈለገችቱን ምናምን አንተ ኮስተር ምናምን ብለህ በል ምናምን እያለው ነበረ። እና አሁን እች ልጅ እኔ ስለሸኘኋት እኔ ስላድ ማለት እኔ ስለሸኘኋት ሌላ ነገር እያሰበብኝ ነው። ምን እንደሆነ አላውቅም። ያው ሲመጣ ዛሬ ጠርቼዋለሁ። ሲመጣ የምናወራው ነገር ይሆናል። እቺ ልጅ እኔ ጎትቼ ከቤት አላስወጧትም፣ ወይ ደሞ ያለ ፍላጎታም ሂጂም ብዬ አላስገደድኳትም። ለምን እንደሆነ እንደዚህ እያረገ ያለው ነገር መልስ ይሰጠኛል። መጥቶ ብቻውን ወጥቶ ሰውን እየሰደበ ሰውን እንደፈለገ እያቋሸሸ ቪዲዮ እየሰራ አይቸዋለሁ። እና ደሞ አንዳንድ ሰዎች ሰዎችም አላችሁ እውነት እንዲገባችሁ ስለማትፈልጉ ምን ይሁን አላውቅም። የምትሳደቡ ፎቶ ምዘቀዝቁ ምናምን አላችሁ ሰዎች አላችሁ። እና አሁን ነው ማየው ምናምን ፎቶ ምናምን ዘግዝቃችሁ ምናምን አቤል ምናምን ብዙ ነገር እያረጋችሁ ያላችሁ ሰዎች አላችሁ። እንግዲህ እውነቱ መቀበልን ከከበዳችሁ ከበዳችሁ ነው ለእናንተ ምንም አልልም። ምክንያቱም እውነት የሆነ ጊዜ ላይ ይገባችኋል። ብያለሁ ትላንትና ቪዲዮ ላይ እንደለቀኩት ከሆነ ማለት ነው እና እቺ ልጅ ከዚህ ቤት ጎትቼ አላወጣትም። አሁንም ደጋግሜ የምናገረው ነገር ሰዎች አንተን ያስወጣት ምናምን እያላችሁ ያላችሁ ሰዎች አላችሁ፣ ቪዲዮውን ተመልሳችሁ በስትክክል እዩት። መረዳት አቅቷችሁ ነው። ሸኘኝ ምናምን ብላኝ መፍቻ ልታቀብለኝ ስትል እኔ ነኝ መልሼ፣ እኔና ቢኒያም ነው መልሰን እንትን ያልናት ያ አይመለስናት አይደል? ግን ደግሞ እንደዛም አልፈልግም ብላ ይህንን ነገር መሄድ አለብኝ ብላ በግዳጅ ሄዳለች። ሸኝቻታለሁ። በቃ እኔ እንደወንድም መሸኘት ስላለብኝ ሸኝቻታለሁ። አንዳንድ አንድ ሰዎች እንዴት ነው እያሰባችሁ ያላችሁት እንዴ? አርቁና አስቡ እንጂ እንዴ! እንደፈለጋችሁ አንድ ሰው የሆነ ነገር ብሎናል ብላችሁ የሆነ ነገር ሀሳብ ሰጥቶናል ብላችሁ እንደፈለጋችሁ ማሰባችሁ እንዴ! በቦታው ላይ እስካልሆናችሁ ድረስ መፍረዳችሁ! አቤል ከነክ አስወጥጣታል ከቤቱ ምናምን እንዴ ነው የምታስቡት? እኔ እኮ ጎትቼ አይደለም ሻንጣ ይዤ እኔ ውጪ ምናምን ብዬ አይደለም ያስወጧት ከቤት መውጣት ፈለገች እቤት ያለው ነገር ከበዳት ሸኘኋት በቃ ሌላ ነገር አለቀ ኤፍሬምም በራሱ በኩል ልክ ይሁን አይሁን አላቅም እኔም በራሴ በኩል ልክ ነኝ ብዬ እያሰብኩ ስለሆነ ልክ ነኝ ብዬ እያደረግኩ ያለውን ነገር አለ እሱም በራሱ መንገድ ልክ ነው በቃ እኔ አላቅም በሱ መንገድ ግን ደግሞ ለእኔ ልክ አይደለም እሱ የሚያደርጋቸው ነገሮች ልክ አይደለም እና ያንን ነገር መቆም አለበት እኔም ጋር ኤፍሬምም ጋር ካለ ችግር መቅረፍ ነው የሚፈልገው። በቃ ዛሬ ሌላ ነገር ነገር ውስጥ መግባት አልፈልግም። እኔም ለራሴ እየወጣው ምሸልል ምፎክር ከሆነ በእርግጥ እኔ ፎክሬ አላቅም። እንደዚህ አታድርግ፣ እንደዚህ ያረከው ነገር ልክ አይደለም፣ እያረክም ያለው ነገር ልክ አይደለም ልበለው እንጂ እኔ ፎክሬ አላቅም። እንደዚህ ይዛለሁ፣ እንደዚህ እንገናኛለን፣ አስቀይምሃለሁ፣ ይሄድብሃለሁ ምናምን አላልኩም ማለት ብቻውን ቆሞ እሄድብሃለሁ፣ አስቀይምሃለሁ አንተ የሆነ ነገር ውስጥ ገብተህ ምናምን አብርሃምንም አንተን የምታስደፍረኝ ብሎ ብዙ ነገር እያለ ነው። ማለት ያርኩት ነገር ምኑ ላይ ጥፋት እንዳለብኝ እዚሁ ይነግረኛል። በቃ ግልጹ ግልጹ ነው። እኔ መነጋገር እፈልጋለሁ። ጥፋት ካለብኝ ና ጥፋቴን አውራ፣ ተናገር። ክፍተት ካለብኝ ና ክፍተቴን ንገረኝ። በቃ ነው የምለው። እኔም ደግሞ የሱን ክፍተት ሙሉ ከነ ከመጀመርያው ጀምሮ እነግረዋለሁ። እሱም ይነግረኛል እኔ ምን እንዳጠፋው እኔ ምን እንዳረኩ መጥቶ ይነግረኛል። በመሀላቸው ገብተህ አንተ ነህ የምትበጠብጠው ብሎኛል አይደል? መጥቶ ይናገራል። እኔ ምኑ ላይ ክፍተት እንደፈጠርኩ በመሀላቸው ገብቼ ምንስ እንዳረኩ። እቺ ልጅ እኮ እኔ ከቤት ጎትቼ ወይ ደግሞ እኔ ውጪ ብያት ከባልሽ ተለይና፣ እኔ ውጪ ብያት ባልሽ አይጠቅምሽም ብዬ እንትን የተናገርኩ ሰው አይደለሁም አይደል? አሁን መጥቶ ያለውን ነገር ይነግረኛል። እቺ ልጅ ሰው በሌላ ሰዓት አጠገባ ሆንኩ እቺ ልጅ ማንም በሌላበት ሰዓት አጠገቧ ሆንኩ ወይ እሱ ነው የእኔ ጥፋት እንዴ እኔኮ ከአብርሃም ተለይ አላልኳትም አልኳትም አብርሃም መጥፎ ሰው ነው ከሱ ተለይ ምናምን አላልኩም እነሱ እንዲያወሩ ያደረኩት ነገር አለ ቁጭ ብለው እንዲያወሩ ቁጭ ብለው እንዲነጋገሩ ብዙ ነገር አድርጊያለሁ ከመሄዷ በፊት ይህን ነገር ከሐሳብ ከማምጣቷ በፊት ልትሄድም እያሰበች እያለ ብዙ ነገር አውርቻታለሁ እናንተ የምታዩት ነገር ብቻ አትፍረዱ እና እኔ ከኤፍሬም ጋር ያለኝን ነገር ዛሬ መጨረስ እፈልጋለሁ። ምክንያቱም ወይ እሱ እየበጠበጠ ያለው ወይ ደግሞ በቃ ሲመጣ የምናወራው ይሆናል። እንዴ ማለት የምናገረው እስከአጣ ድረስ ነው። ኤፍሬም በጣም ያስቀየመኝ ማለት ነው። እስካሁን ዝም ብዬዋለሁ። እስካሁን የፈለገው ነገር ሲያወራ ምናምን ዝም ብዬዋለሁ። አሁን ግን ይበቃል በቃ ያለውበት ቦታ ጠሪችዋለሁ ሲመጣ በስትክክል መውራት ማውራት ፈልጋለሁ እኔ ጋር ችግር ካለ እኔ ጋር ችግሩ ምን እንደሆነ እንዲነግረኝ ፈልጋለሁ እሱ ጋር ግን ያለውን ችግር ሙሉ ለሙሉ ነግሯለሁ እና እንደፈለጋችሁ ያው ኤፍሬም መጥቷል ከኤፍሬም ጋር የምናወራው ነገር ይሆናል ሁላችሁም ኤፍሬም ትክክል ነው አቤል ትክክል ነው የምትሉት ነገር በቃ እናንተ መፍረድ እንዳለባችሁ እህ ትምተኝ ነው አሁንም ተኮሳትር ትመጣለህ ኤፍሬም ተኮሳትር ትመጣለህ እ እያደረክ ያለው ነገር ታውቋል። ሰላም ነህ? እንዴና? በስተከለ ላውራ ነው የጠራኸው። ኤፍሬም ሰላም ነህ ወይ ነው እያደረክ ያለው ኤፍሬም ሰላም ነህ? መጀመሪያ እኔ ሰላም ስላልሆንኩ ነው የጠራኸው። ሰላም በሆንም አልጠራህም። ሰላም አይደለም። አዎ እግዚአብሔር። አሁን እኔ ለናገር የመጣሁት ነገር ኤፍሬም እየፈጠርክ ያለው ነገር ምን ታናገር ነገር አይደለም። ለሌላ ነው ነገር አንተ ማለት በጉልበት ነው የምታስበው። እስኪ በጭንቅላት እንደምታስበው አይደለም። ኤፍሬም በትክክል ላወራን የጠራሁት ለምጠይቅ ጥያቄ መልስ እንድትመልስልኝ ነው ፈልገው። ኦኬ እንትን ነው ጥያቄና መልስ ነው። ጥያቄና መልስ ነው ፈልገው። እሺ ሽልማት ያለ ሽልማት ያለው እጂ ሎም እመልሳለሁ። ሽልማት ከሌለ ግን አልመልስም። አይ ማውራ ካልፈለግህም ይችላል ኤፍሬም እንደዚህ ነው ያለው። በክብር ማለት ነው። እንደዚህ ነው ያናደርክ አንተ ምን እንዲገባ ክፈልጋለሁ አረለም። እኔ ሳወራክ እኔ ሳወራክ ትክክለኛ መልስ አለማግኘት ማለት ለሰው ልጅ ምን አክል እንደሚያስከፋው እንድታቅ ነው እምፈልገው። አሁን ለጣላ ለምን እንደዚህ እንደሆንኩኝ አንተም ባለፈው ልት በጣም እያወራው ለእኔ መልስ እየሰጠኝ አለበት ትክክለኛ መልስ እና እንዲገባ እንፈልጋለን። የሰው ልጅ እያወራ መልስ አለመመለስ ማለት በጣም የሚያስጠላና ነውር ነገር። በመጀመሪያ ነውር እንድታቅ እፈልጋለሁ። የሰማይኸኝ ነው ነው ሪቪው ነገር እንድታውቅ እፈልጋለሁ። ሰው ማለት የበቀደውን ብድር ይዘህ አሁን እየመለስክልኝ ነው ማለት አይ እንዲገባ ነው ሲጀመር ማለት ነው ማለት ሰው ስህተተኛ ከሆነ በስህተት መንገድ ለመመለሳት ሞክር እሺ። ኤፍሬም አንተ አልገባህም፣ እሺ አንተ ገብቷል፣ እኔ አልገባኝም ነገር እሺ። በቃ እኔ ስህተተኛ ነኝ፣ አንተ ትክክል። የፈለከውን ነገር ማድረግ ትችላለህ። ግን ደግሞ ማለት ነው እንደተማረ ሰው እና እንደ ትልቅ ሰው ብናወራ ደስ ይለኛል። ኤፍሬም እንደዚያ ነው ላወራው የፈለኩት። አንተም በራስህ አንደኛ ለሚያወራ ሰው አክብረ ትመልስ ነበር። ሁለተኛ ደግሞ እንደተማረ ብታስብ ኖሮ ወይም ደግሞ እንዳስተዋይ ብታስብ ኖሮ እዛች ጋ አይመለከተም አገባም ከአንተ ጋር ንግግር የለኝም ምናምና ነገር አትርም ነበር። እንደ ተማረና እንደ እንደ አዳም እንደ በሰደሰውና እንደ ባላ ስታስበው እዛች ጋር ይመለከተኛል፣ ያገባኛል፣ ያጉዳይ ላይ አንተ ግን አይመለከተም ጋር መውራት አልፈልግም ምናምን ምናምን ነገር እያልከ ነበር። ሁለተኛ ደግሞ እኔ እያወራውክ ትክክለኛ መስገን መልስክልኝ አልነበረም። እህ ለአንተ የበሰለ አነጋገር ከሆነ እንደራስ አይምሮ እንደራስ መገናዘብ ልትወስዶ ትችላለህ። እንደኔ ግን የበሰለ አነጋገር ማለት ይሄ አይደለም። ልብቷላ በሰዓቱን ይዛችከ ብዙ ነገር አውልቼ ሊሆን ይችላል፣ ብዙ ነገር አድርጌ ሊሆን ይችላል የተደረከው ነገር እሺ ለአንተ ትክክልም ላልሆን ይችላለሁ ለማንኛውም ሰው ለአንዳንድ ሰውም ትክክል ላልሆን ይችላለሁ ነው አይ ስለ በቃ እሺ አንተ ነህ ወንድሟ አንተ ነህ እሺ እኔ ምን አማርልሎም ባዳም ነኝ የፈለግከውም ሰው ነኝ ግን ደግሞ እንድትሰማኝ ይፈልጋለሁ ከእውነት ጋር ለምንድነው መጋፈጥ የማትፈልገው እስኪ አንተ እውነት ካለ እውነቱን እንድታወራኝ ይፈልጋለሁ አንተ ደግሞ የምፈልገው ነገሮች እንዳለ ማለት ነው እኔን መጠየቅ ትችላለህ እሺ አንደኛ በመጀመሪያ ድንገና ባለትዳር መሀል ላይ ብዙ ነገር ይፈጠራል ይፈጠራል። እሺ ብዙ ነገርም ተፈጥሯል። ሩታና አብረሽ ላይ ብዙ ነገር ተፈጥሯል። ከዛ በፊት ትናንትና ምናልባት ቪዲዮ ላተች ያለን ያርኩት ከዚህ በፊት ብዙ ነገር ሲፈጠር አብርሃም ላይ ነበር እንጂ ሁሉም ነገር መጣራትም ከዚህ በፊት እንደውም ይሄ ነገር እኔ ላይ በሩታ ሲሆን ገነነ እንጂ ከአብርሃም ጋር እስከ እስከመጣላት ይፈን አይደለም መናገር እስከመጣላት ብዙ ነገር ቤት ውስጥ ገብቼ እስከመበጥበጥ እስከ ረብሻ እስከማንሳት ድረስ ደርሻለሁ፣ ከአብርሃም ጋር ማለት ነው። እንደ እስከመያዝ እጅ ለእጅ እስከመያዝ ደርሰን ደርሻለሁ። በባለፈው እንትን ማለት ነው። እና ወንድሙ ለወንድሙ አግዞ ነው የምትሉ ሰዎች ረፉ። በመጀመሪያ ከአብርሃም ጋር በሩታ ለሩታ ብዬ ለሩታ አግዤ ከአብርሃም ጋር ተያይዤ ያውቃሉ። ያደረገው ነገር ትክክል አይደለም ብዬ እንደዚህ በመጀመሪያ ማለት ነው ይህንን ይሄን እንድታቅሙኝ ይፈልጋሉ። አንተ ሆነ ሌላም ሰው ወንድም ወንድም የሚሉኝ ሰዎች በመጀመሪያ መልስ እንዲሆናችሁ ይፈልጋሉ። ሁለተኛ ደግሞ እንደነገርኩ ቅድም ባለ እንዳል ማለት ብዙ ነገር ይፈጠራል፣ ብዙ ነገር ግጭት ይፈጠራል። ከዚህ በፊትም ተፈጥሯል፣ ያ ግጭትም አልፎውታል። እግዚአብሔር የተመሰገነ ግን፣ አሁን ይህ ግጭት ተፈጠረ። ገብቶሃል። አሁን ሩታ አንደኛ ያናደደኝ ነገር ነው። በቃ አብርሃም ምን አይነት ከቤት የሚያስወጣ ምን አይነት ጥፋት አጥፍቶ ነው ወይም ነው እሷ ከቤት ሻንጣ ይዞ እስከመውጣት ድረስ ምን አይነት ጥፋት አጥፍቶ ነው የሚለው ነገር እንድታብራሩ እንፈልጋለሁ። ሁለተኛ ደግሞ ኔ ደግሞ ማውቀው ነገር እስካሁን እየተከራከርኩ ያለው ነገር መጀመሪያ እኔም አንተም አብረን ቡታጀራ ሄደ ነበር። ለምን እንደሄደ እና ነገር እናቃለን። ከዛ ሩታ ሰላም ነበረች፣ ከአየክ ስንሄድ ሸኝተናት ቻው ብለናት መሄድ ነው እና ሄደን ቡታጀራ ብታጀራ ልክ እንደገባን እንደገባነኛ ሌላ ቪዲዮዎች ነፂ እምትባለች እንደዚህ እንደዚህ ምናም ብላ መረጃ መውጣት ጀመረች። እንደዚህ እንደዚህ መረጃ ማውጣት ጀመረች። ሁሉም ነገር አወጣችሁ። በዛ መሃል እና እፈልግሀለሁ አለችው አይደል? መጣ መጣ። ትንሽ ተጨቃጨቁ፣ ግጭት ተፈጠረ። እኛም ተመለስን። ግጭት ተፈጠረ። ይሄ ሁሉ ግጭት እንዲፈጠር ያደረገው አብርሃም ነህ እና ውሳኔ ወሰነ። ለምንድነው የማትወስነው ብዬ ነገርኩት ለሱ አሁንም መወሰን አልቻለም እሱ መወሰን ስላቃተው አሁንም ድጋሚ ሊዳ ችግር ተፈጠረ እሷ በመሀል መጣች በመሀል መጣች ከአብርሃም ጋር ተገናኙ ምንም ያደረጉት ነገር የለም ምንም አብርሃም ያደረገው ነገር የለም ከዛ ድጋሚ ከሩታ ጋር አንተ አገናኛቸው ዶክተር አብርሃም አይደለም ያገናኛቸው አንተ ራስህ ነው ከሩታ ጋር ሲገናኙ ሰላም ሆኗል ሰላም አለው ነው አይደል ከዛ ቤት ውስጥ ተቀመጡ ተኮራርፈው ተቀመጡ አብራ ምን ያድርግ በዚህ ማል እቺ ልጅ እርጉዝ ነች። ቶሎ መስተካከል ያለበት ጉዳይ መስተካከል አለበት። ጊዜው ሳይሄድ ወጥቷል አይደል ያልተረዳችሁት መንገድ ጊዜው ከሄደ በኋላ ሌላ ሰርግ ማድረግ ማድረግ ጥሩ አይደለም። ተጋቢ አይደለም። ልጅ ሳይወለድ በፊት ልጁ መደረግ ያለበት ነገር መደረግ ያለበት ውታጀራ ሄድና ነገሩን አስተካክለ ና እያልኩት ነበር። መጀመሪያ ማለት ነው። እዛ በመሀል ባለፈው ዕለት ውታጀራ ሄደ። ምንም ነጽ እንዲያገኝ አይደለም፣ እግዚአብሔር ነው ማለት ነጽ እንዲያገኝ አይደለም፣ ነገሩን ለማስተካከል እኔ እውነቱን ነው እየነገርኩህ። ያሉት ሄደ ውታጀራ ለማስተካከል ነው ጉዳዩ ለማስተካከል ነው። ነገርኳት ንገራት፣ ስላለኝ እንደርኩኝ፣ ንገራት አለኝ። ደውዬ እኔ እናሷ ታውቃለህ፣ አሁን ላይ በስነሳ ቁጭ ብለን ማውራት መደማመጥ አልቻለም፣ መግባባት አልቻለም። ስለዚህ ደውዬ አብርሃም እንደዚህ እንደዚህ ቦታ ሄዷል ሁላ አላስጨረሰችኝ፣ እንደዚህ እንደዚህ እንደዚህ ብዬ የሚራሱ አላስጨረሰችኝ፣ ጆሬ ላይ ከዘጋችብኝ ጆሬ ላይ ከዘጋችብኝ በኋላ አንተ ደውለ ደውለ ና አልከኝ። እኔ ቤት መሰለኝ ነበር ስመጣ ቤት የለም ሸኝታ ያታል። ኦሬዲ አብቅቷል። ያ በቃ ላይ ነው ምን ይጣራይ? አብቅቶ አንተ ሸኝተ ከጨረስ በኋላ ነው ደውለህ ጠራኸኝ። ያ ሁሉ ችግር ተፈጠረ። እውነታው ነው ይገለው፣ እውነታው ይሄ ነው። አሁን ጨርሻለሁ። የፈለከው ማውራት ሳለ ከዚህ በላይ ነው አለሽ እንደ ማለት። እኔ ጓደኛ ነኝ አይደል? ጓደኛ ነኝ፣ ብዙ ላይፍም አሳልፈናል። እውነቱ እውነት እንነጋገር ከተባለ እዚህ ጋር ወንድም ጥፋተኛ ባይሆን ራሱ ሩታ ያለችበት ነገር ታውቃለህ። ነገሩን ከሩታ ጋር ሆነ ማስተካከል ይቀላል ወይስ አብርሃምን ትክክል ነህ ብሎ ሩታን ይጂ ማለት ይቀላል? ይህንን ብቻ ነው። አንደኛ አብርሃም ትክክል ነህ ነገሩን እንዲያስተካክል ወይ ሩታ ጥፋተኛ ነች፣ ስለዚህ አንተ ሄደ ነገሩን አስተካክሉ እንደዚህ እንደዚህ ብታደርግ ነገሩ ይስተካከላል። ገብቶ አላለት እያልኩ ነው ያለሁት፣ ሩታውን እንደዚህ ስላረገዘች ሩታውን ላይ ጥሩ ስሜት ላይ ስላልሆነች። እሺ ለሩታ ደግፌ ነገሩን ላባብሰው ነው? የሆነ ነገር ሩታ በይ በይ ብያት ከአብርሃም ጋር እንድትጠላል አድርጋት ነው። አንተ ሐሳብ ሐሳቤ እንደዛ አይደለም እያልኩ ያለሁት እያልኩ ያለሁት በእርግጠኝነት ምነግርህ ኤፍሬም፣ በእርግጠኝነት ምነግርህ ነገር ምን እንደሆነ ታውቃለህ። አንተ ከሩታ ግን ብትሆን የትም ማትሄድ ልጅ አንተም ከብርሽ ጋር ሆነ የሆነች ነገሮች ሲደራረብባት እኔ ነኝ ጥፋተኛ፣ ወይ ደግሞ ሰው ሁሉ እኔ ላይ እኔ እያዳመኩ ነው አይደል? አዳምጠኝ። በተራ ነገሮች ሁሉ ሲደራረብባት አንቺ ነች ጥፋተኛ የሆነች ነው የመሰላት ገብቶሃል። ይሄ ነገር የመጣው ከማን ነው ከአብርሽ አይደል? ይሄ ሁሉ ነገር ፈይሉ ሰው የመጣው ከአብርሽ አይደል ነው አይደል? ይሄን ነገር ከመጣ የትኛውም ሰው ጋር መሆን ያለበት የነበረው ሩታ ጋር ነበር መሆን የነበረበት። ከዚህ በፊት ብዙ ነገር ሲፈጠር ምጮ ማታ አንተ ቅድም እያልኩ ነበር። ጮክ አለ ግን ደሞ ያ ነገር አይደለም። አሁን ያለችበት ነገር ማወቅ አለብኝ። አንድ ነገር ስመኝ እንደ ሁሌ ሁሌ ትክክል ነች ማለት ወይም ደግሞ ሁሌ ሩታ ትክክል ነች፣ ሁሌ ሩታ አታጠፋም፣ ሁሌ ሩታ እንደዚህ እንደዚህ ነች ማለትም አስፈላጊ አለ። የሰው ልጅ ነች፣ ታጠፋለች። ሁላችንም ነን የሰው ልጆችን፣ እናጠፋለን። ማንም ጻድቅ ሰው የለም ከፈጣሪ በስተቀር እና ገብቶሃል አይደል ሁላችንም እናጠፋለን ጥፋተኞች ይለኝ በቃ። ስለዚህ ሩታ ጻድቅ ሰው አይደለች፣ ገብቶሃል ታጠፋለች። ጥፋተኛ ሆነች ደግሞ ጥፋቷን እነግራታለሁ። አለቀ በቃ። ከዚህ በላይ ምን እንዳወራ እኔ እና አንተ ነገር ነገር ይሄ ነገር የተፈጠረው በማን ነው እያልኩ ነው። በማንም ሊሆን ይችላል በማን አብርሃም ጋርም ሆነ ሩታም ጋር ሆነ ነገሩ ማባባስ ነው የሚሻለው። አንድ ሰው ደግፈው አንተ ለምሳሌ ሩታ ትክክል ነች ብለህ ሩታን ብቻ መደገፍ ነው እንደ አለብህ በቃ፣ እውነቱም ቢሆን ውሸትም ቢሆን ሁኔታዎችን ለማስተካከል ነው እንጂ የምትሞክረው። አንድ ሰውን ደግፈ ስለ አንድ ሰውን እያበረታታ ከሩታ ትክክል ነች፣ ሩታ ያደረገችው ነገር የለም ስለዚህ ከቤት ትውጣ ከቤት ትጥፋ። አንተ በጣም ደግሞ ያናደርከኝ ነገር አንድ ነገር ልንገርህ ባለትዳር ውስጥ መሀል ተገብቶ እውነት ስነግርህ፣ ባለትዳር ውስጥ መሀል ተገብቶ ማስታረቅ ካልቻክ ማስታረቅ ካልቻክ እራሱ ማለት ነው አብቅቷል፣ አልቋል፣ ረፍዷል ማለት መፍቱም የለህም። እንደዛ ማለትም አልነበረብህም። በጣም በቃ ያበሳጨኸኝና ማለት ነው። ኢቭን ቪዲዮ እራሱ ሳይሆን የሚነዝረኝ ማለት ነው እንደ ካንተ ጋር እራሱ ቆሜ በመውራት እግዚአብሔር ይመስገን ቆሜ አላወራክም ነበር። ግን አንተ ማን እና ነው ምንድን እና ነው በሰው ህይወት ገብተህ አብቅቷል፣ እረፍዷል። ሩታ ሄዳለች ላትመለስ ምናምን የምትለው አንድ ማን ምንድን ነው? እሴንም ብቻ ነገር እኔ ማንም አደለውም። እና ግን ደግሞ ጓደኛቸው እሰማኛ እሺ

ያልኩበት ነገር እኮ እኔ ራሴ አምጥቼው አይደለም እቺ ልጅ ጨርሳ ከሄደች በቃ ሙሉ ተሰጥቶ እኮ እኮ ማለት አንተ ለአብርሃም ጨርሳለች ማለት አይጠበቅም። ተስፋ ነው አንተ ብለው ስላለች ነገር ነገር አንተ ካልሰማኝ እኔ ምንም ሰማህ። ነገር ሩታ ሲጀመር ኤፍሬም አላወራኝም ብላ አልነገረችም፣ ነግራኛለች። አልነገረችም፣ ነግራኛለች። ማንኛውም ነገር ማረጋጋት ይችላል፣ የትኛውም ነገር። ሁለተኛ ደግሞ ከሩታ ጋር ብዙ ቀን ቁጭ ብዙ ራሱ እሺ ቤተሰብ፣ ማለት የራሱን የልቡን ነገር አውርቶ ሄደው። በመጀመሪያ እኔ ቦታው ላይ ስለማስፈልግ ነው ሩታ ጠርታኝ፣ ይሄ ነገር እየተፈጠረ ነው፣ ሳይፈጠር የሆነ ነገር መላ እንፍጠርለት ያለችኝ መጀመሪያው ነው ማለት ነው። ግን ሁሉም እየመጣ የፈለገውን ነገር እያወራ ነበር፣ የፈለገውን ነገር እየተናገረ ነው። ኤፍሬምም ብቻ ሆኖ ሲያወራና አሁን እኔ ጋር መቶ ሲያወራ የተለያየ ወሬ ነው። ብቻው ሲሆን እኔም ላይ ሩታም ላይ እየዛተ ነው የሚያወራው፣ ግን ደሞ ካኔጋ ሲሆን ደሞ የሚያወራውን አይታችሁታል። ረጋ ብሎ የሆነ ችግር እንዳለ ያስታውቃል። እኔ ምንም ልለው አልችልም። እንግዲህ ጊዜ ይፈቷል ማለት ነው ልናገር፣ ወይ ደግሞ ነገሮችን ለማስተካከል ሞክሬ ያለው ግን አልተሳካም። ቤተሰብ አመሰግናለሁ።